እኔ በጣም ብዙ ቀይ መስመሮች ነበሩኝ ያለ አግባብ በጣም ብዙ ጥሰው የሚያልፉ ሰዎች በዙብኝ እንጂ በሕይወቴ ላይ ቆንጆ ቀይ መስመር አለኝ እኔ ጋር እኔ የመስመር ወይ የባንድ ችግር የለብኝም። እኮ አሁን አንድ ድል ምን አለመሰለክ፣ አንደኛው ቀይ መስመሬ ከአሁን በኋላ እኔና እሱ መካከል ምንም አይነት ነገር አይኖርም ነው፣ ከዚህ ነው የሚጀምረው። ሲቀጥል ደግሞ አሁንም እሱ ሳያቅነው ነገሮች እያወራችሁኝ ያላችሁት በህይወቴ ላይ ብዙ ቀይ መስመር እያለፉ እየገቡ ያሉብኝ ሰዎች አሉ እንጂ እኔማ አስተካክላለሁኝ አለች። የሩታ መልስ ማለት ነው እንግዲህ። በጣም አስደንጋጭ መልስ ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማ ተመልካቾቻችን፣ ያላችሁበት ያለም ዳርቻ ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ ለሁሉም ይድረስ እላለሁ። ይሄ ቪዲዮ ትናንትና ታዳዜ ዶዬ ሩታ እንደዚህ ብላለች እንደዚህ ነው እያላቸው አስተያየት እንትን ሰትሉኝ ነበረ ሩታ ትክክል ናት። ቀይ መስመሯን አስምራለች። ማንም እየገባ በትዳሯ የሚያዳክረው ነገር ይሄንን ተቀባይነት አላደርገውም። ከአሁን በኋላ ለትዳሬኔ ቀይ መስመር አሰምርበታለሁ ስትል መናገሯ ተሰማ። ታዲያ የሩታ በጣም አስደንጋጭ ምላሽ ምንድን ነው እንግዲህ? ሩታዬ ዛሬ ወሰነች እኮ ዜዶዬ በቃ ሄርሜላ ከመሞቷ አንቺን ከምትትር ረቄ አሏት። እሷ አትሙት እኔ እለቅላታለሁ አለች። ለመጀመሪያ ጊዜ እንግዲህ ሰው ከሚታነቅ እኔ ባሌን አሳልፌ ልስጥ የምትል ሩታ ሀብቴን ለመጀመሪያ ጊዜ ከኢትዮጵያ ውስጥ አየሁኝ። ለምንድን ነው ሩታ፣ ስንት የለፋሽበትን፣ ስንት የተሰደብሽበትን፣ ስንት ስንት ውጣ ውረድን ያይሽበትን ባልሽን እንዴት ነው አሳልፈሽ ለሄርሜላ ላይ የምትሰጪው? እንኳን መታነቅ አይደለም፣ ለምን የፈለገችው ነው ነገር አትሆንም። አብርሃም ማለት እኮ የልጅሽ አባት ነው አደለ የልጅሽን ባት አንገትሽን ማለት እንዴት አሳልፈሽ ግራ ጎንሽን ትሰጫለሽ፣ ሩትዬ? እኔ ይሄንን ቤተሰብዬ እኔ ይሄንን አላምንበትም። ሩታ አሁንም ከህይወትሽ ሙልጭ አድርገሽ እነዚህን በየቤቱ እየመጡ እየዞሩ አንቺን ኢንተርቪው የሚያደርጉሽን ከአቤላ ጀምሮ ከህይወትሽ ኢግኖል ማድረግ አለባት ቤተሰብዬ። ሩታ አንቺ ይሄንን ኢግኖል ካላደረግሽ እነሱ እንደሆነ ካሜራ ይዘው ጠዋት ማታ እበርሽ ላይ መጥናታቸውን አይሰውም። ደግሞ ቤተሰቦችሽም ይሄንን ነገር እንዴት ፍቃደኛ ሊሆኑ ቻሉ? የትናንትናው ቪዲዮ በጣም በጣም ከባድ ቪዲዮ ነው። ይሄ ከአራስ ልጅ አይጠበቅም። በዛ ላይ ሩታ ጸጉሽ እንደዚህ አድርገሽ፣ አራስ እኮ ቅቤ ትቀባለሽ። ብዙ ነገር አለ። ጸጉሯን ታስራ ላይ መገላለጥ የለባትም ሩትዬ፣ ንፋስ እንዳይገባብሽ እናቴ። ሁሉም ሲቀር ይቀራል። ነገ አንቺ የሆነ ነገር ብትሆኝ ማንም አይደርስልሽም። ከራስሽ እና ከራስሽ ውጭ ማለት ነው። አይዞሽ የሚል ሰው ሊኖር ይበዛል፣ ግን እመሙን ማንም አይታመምልሽም። ራስሽን ጠብቂ ነው የሚልሽ ብዙዎቹ ልጅ ወለዱት። ሩታ ተገላልጣ እየመጣሽ ነፋስ ይገባባታል እያሉሽ ነው ውድ። ስለዚህ አቤላም ብትሆን ብሩኬም ብትሆን በጣም በጣም እኔ የወረዳችሁ ናችሁ። እንዴት እንደዚህ ብላችሁ ጠይቃላችሁ። አብርሃምን ታፈቅረዋለች ና? እንዴት ይሄ ጥያቄ? አብርሃምን ታፈቅረዋለች፣ አንቺም እንታያለሽ። በዛ ላይ ከምትታነቅ ይህንን መስመር ምረጪ። ቀይ መስመርሽ ምንድን ነው? እናንተ በሰው ህይወት ውስጥ ገብታችሁ ቀይ መስመር ቢጫ መስመር የምትሉት ምን አገባችሁ? ና ነው ምን አገባችሁ ና ማለት ነው። ምንም ያገባቸዋል። አብርሃም እና ሩታ ስቀው ስለመጡ አሁን ደግሞ ተመልሰው እንዲሰዳደቡ እያደረጓቸው ያሉት በዙሪያቸው ያሉ ጓደኞቻቸው ናቸው። ጓደኞቻቸውን ደግሞ ለምንድን ነው ከዚህ ህይወት ውስጥ የማታስወጧቸው? ሄርሜላ ታንቃ ልትሞት ነው። ሩታ ዛሬ ወስናለች አለች እኮ ዜድዬ፣ በቃ ከሄርሜላ ከምትሞት ወይ ሄርሜላ፣ የሄርሜላ ሞት ዛሬ ነው እንዴ? ዛሬ እኮ አምስት ቀኗን አስቆጠረች። አልሞተችም አልሞተችም። ይሄው ዛሬም ሌሊቱን ፖስታን ያደረችው ምን አለች? ልጄ ጠንካራ ናት፣ ይሄንን ታሰፋዋለች ብለህ አምነህብኝ ስላጋጠመ ፈተናዎች ሁሉ አመሰግናለሁ ብላለች ሄርሜላ። አመሰግንሽ አላመሰግንሽ፣ እኛ ካንቺ የተማርነው ዝሙት ነው። እኛ የተማርነው የሰውን ባል እያቅፍሽ መሳም ነው። አብርሃም ደግሞ ይሄንን ነገር አይፈልግም አሁን አባት ነው ተከብሮ መኖር ነው የሚፈልገው። እስካሁን በወጣትነቱ ብዙ ነገር ዞረ ምናለ ቪዲዮ ሰራ ምናለ፣ አሁን ደግሞ አባትነትን የሚያስከብር ነገር ነው መስራት የሚፈልገው ልጁ። ይሄንን ነገር እየገፋፋችሁ ያለው ሄርሜላ በዛ ላይ። ስለ ሄርሜላ ጉዳይ እኛ ከሄርሜላ አሁን ዛሬ ማለት ነው እንደው ዝም ብላችሁ ቤተሰቦች፣ እኛ ከሄርሜላ ጋር እንሆን ምናምን ምንት ውሸታቸውን። እስኪ ዛሬውን ከሄርሜላ ጋር ተቃቅፈው ነው የሚመጡት። ማ እነብሩክ ማ እነቤላ አቤላ እንደዚህ አይነት ልጅ አትመስለኝም ነበር። አንገት ግን እያቀለሰለስ ከለካ ደህነኛ እንትን ነህ ማለት ነው። ትገርማለ ትገርማለ። አቤላዬ አባስከው በጣም። አቤላ ለሩታ ይሄ ነበር እንደ የሚገባት ለአብርሽ ይሄ ነበር የሚገባቸው። እንደውም አንተ ከነሱ ጎን ሆነ መምከር ትዳራቸውን በርቱ፣ ጠንክሩ ይሄ ንፋስ እንዳይገባበት ማለት ነው ያለብህ። እንዴት እንደዚህ ትላለህ? ቢገባህ እኮ ሩታም አለች እንደው የእኛን የእኛን ኑሮ ማንም ነው የሚገባበት? ብላለች። ስለዚህ ማንም እንዳይገባበት የመጣው የሄደውን ሰው ሁሉ አትከታተሉ። እናንተ በህይወታችሁ እንዲሰሩ አታድርጓቸው እንዴ። ብዙ እኮ በቃ ከቡታጅራ ማንም ተነሳ ስለናንተ። ሃይሜና ብሩኬና ሌሎቹ አንዳንዶቹ ናቸው እንግዲህ ስለ እናንተ የማይሰሩት እንጂ፣ ሌላው እኮ በእናንተ የተጠመደ እኮ ነው። ይህንንም በእናንተ ህይወት ውስጥ እየቀለዱ የእናንተ ትዳርን መቀለጃ እያደረጉት ነው። አለቀ። ይሄ በጣም ነው የገረመ ቤተሰብ በጣም አስደንጋጭ ነገር ነው ሩታ ግን እንዴት ባልሽን አሳልፌ ልስጥ ትያለሽ እንዴት ሄርሜላ ከፈለገች ትሙት እኔ የምለው ይሄንና ይሄንን ብቻ ነው ዜድ እየ መልሽ ባሏን አሳልፋ አሰጠኝ ለምትሉ እኔ ቢሆን አሳልፌ አልሰጥን ባሌን እንዴት አድርጌ ይልጄን አባት እንዴት አድርጌ ዲ ባል ማለት እኮ ያንደ ይንደው ያንደኛው የክፍል እንትናችን እኮ ነው ለምንድን ነው አሳልፋ የምትሰጥ እኔ ይሄ ነገር ባይሆን በሌላ አይዲያ ብትመጡ ጥሩ ነው። በትዳራችሁ ባትቀልዱበት እንደኔ መልካም ነው። እና ይሄ በጣም አሳፋሪ ነገር ነው። ሲቀጥል ደግሞ አብርሃም በፖሊስ ተያዘ። በፖሊስ ሊያስፈራሩስ ማለት ነው። ማይክል ጃክሰን ታዲያ ወዴት ነው እጁን ይዘው ወዳ ሲያረጋግቡት ጓደኞቹ? ለምን ይሄ ፕራንክ ባይሆን ኖሮ እናንተ ወራዶች ማለት ነው። አብርሃም የፈለገውን ነገር ቢሰራ ምን አገባችሁ እናንተ? በፖሊስ ብላችሁ ልታስፈራሩ ፖሊስ ማን ነው ሲጀመር? እኔ ይቅርታ አድርጉልኝና የሚፈራው ፈጣሪ ብቻ ነው፣ የፈጠረን ፈጣሪ ብቻ። ፖሊስ ማ ስለሆነ ፖሊስ እኮ መልካም ነገር ራስን ወክለ ከሰራህ ካልሰረክ፣ የሰው ህይወት ካላጠፋህ ምን አባቱ ብሎ ነው ፖሊስ የሚይዘው? ማን ማን ማን እንደው ማይክል ጃክሰንን ቀብራራውን ማን ነው የሚይዘው ማለት ነው። እና ዚዲ አብርሃም በፖሊስ ተያዘ ስትሉኝ፣ እኔ እኮ እንደው ልቤ ድንግጥ ብሎ ነበር። ከዛ ሳየው ለካ ፕራንክ ነው። አብርሃም ታደሰም ጀነን ቀብረር ብሎ እኔ ምን አደረኩኝ ከማን ነው የመጣው ውሳኔው ነገር አላቸውና በተግባር መለሳቸው ማለት ነው። ብዙ ግን አብርሃም ተያዘ፣ አብርሃም ተያዘ አልተያዘም እንዴት ይታሰራል? የባላባት ልጅ እንዴት ይታሰራል? የጀግኖች ወዳጂ ምን ቢዛም ቢጠና በዋስ ያድራል እንጂ እንዴት ይታሰራል? እንዴት ይታሰራል ከርዳኔ ሙትዴ ሀረኒናሪ የታሰረ መስሯቸው ያዘ ልቀቀኛሉ መቼም አይታሰርም። እናንተ እዛችሁ ወኒ ቤት ትገቧት አላቸው እ አብራም ታደሰ እንዴት ይታሰራል ቤተሰብ ሲታሰብ፣ እንደው እንደው መታሰቡ ራሱ እኮ ድፍረት እኮ ነው። እና ቤተሰብ በአዲስ ቪዲዮ እንገና። ሄርሜላ ላይ እያለቀሰች ነው።